የወንዝ እሱ እንዲገፋ ከበቅሎ ወተት ሊታለብ ከማርቀፎ የዝንብ መንጋ አውሬው ጓዳ ገብቶ እንዲያድር የተፈጥሮው ሕጉን ስቶ ያለ ቦታው እንዲሰደድ ከጅቡ ለማዳ ከአያው ፍሪዳ ለአሳ ጎጆ በወግ መንገድ የጭስ ምዩት በጉምቅድ

እባካችሁ በእጅ በሉ ዛሬ ላ ሲቀማ በሉዓላዊነት ጥላር ከንስር ነፃ ገበያ ተመስቶ በባህል ወረርሽኝ ሲራቆት አባት የሰጠውን ትቶ የአባይ ልጅ በማጣት በበረሃ ሲዳክል የላ ተጎዳ አርጎበት በቀባት ሲወረብ ከማይናገር ከብቱ ከማይራግጥ ወተቱ ለባዳ ሲገበት የደገፈውን ግንድ እንዳቃለው ንፋስ ገፎ ሲዋድል ምን ነው ምን ነው ከማይኪና ተጎጅቶ ለማስተዋል ለማስተዋል በንቃት ሲችል በሕርያቆስ ቅዳሴ፣ በኤፍሬም ውዳሴ ቃል ይህ ሁሉ ፊደል፣ ይህ ሁሉ ቅኔ፣ ይህ ሁሉ ጥበብ ከነ ሆሜር ጥበብ ከሼክስፒር ሲያይን ሰው ማስቀጠፍቶ ከመዝሙር ሲራቆት በዜማ ሲገደል ምን ይላባ ጊዮርጊስ ምን ጽጌ ድንግል